አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። እናንተ እንዴት ናችሁ? ከኒከ አልሀምዱሊላህ። ውድ ሀገር ጀበ ያላችሁበት ላይ ጠብቃችሁ ማለት ነው። ስራ እንዴት ነው? እንዴት ይዛችኋ? ሊመድብሽቆላብሽሩ ርዝቃችንን አላህ በሀገራችን ላይ ያርግልን ማለት ነው። ሀገራችንን አላህ ሰላም ያርግልን፣ ዙሮ መግቢያችንን ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። አልሀምዱሊላህ ዛሬ ይዤ የመጣሁት አዲስ ነገር ማለት ነው። እኔ ያጋጠመኝም ለእናንተ ላካፍራችሁ ነው። ተጠንቀቁ ማለት ነው። እኔ የምሰራበት ቤት የአመካ አምስት ወር ልጅ አለና ምን ይፈጠር ይመስላችኋል? ከዚ ልጁ እኔ ቤት ታጸዲያ፣ ቤት ታጸዲያ ከኋላ ከኋላ ይሄዳል ውጭ ምሳሄድ እንዴዛ በቃ ከኋላ ከኋላ የሄደ ልጁ ማለት ነው እና ቆሻሻ ልጥል ወደ ውጭ ለወጣ ህጻኔ ልጅ አለ። የሌላ ልጅ ደግሞ እንደዚሁ የሰባት አመት ላይ ማለት ነው የሰባት አመት ላይ ና የሰባት አመት ልጆች አሉ ና ከዛ እቺ የሰባት አመቷ ልጅ በሩን ወዲያ ተቃፍታለ። እኔ ደግሞ ቆሻሻ ይጃለሁ ባንድ እጅ ማለት ነው ከዛ ልዩ ቤት ነበረ። ከየት እንዲወጣ እንዴት እንደመጣ ራሱ እንዴት ተከትሎ እንዲወጣ አላወቅ ነው። ከዛ ልጅቱ ያንን በር ክፍት ስታደርግለት አቶ ልጅ በአባት የሚለው እና ብሎ ማለት እየሮጠ ቤታችን። በነገራችን ላይ እኔ ቤቴ ስራ ቦታዬ በጣም አስፋልት ዳርም ለጥ ያለ አስፋልት ማለት ነው

ሳዑዲ አረቢያ በጣም ከባድ ሀገር ነው። አላ ይጠብቅን። ከእንደዚህ ያለ ነገር የሆነ ነገር ቢፈጠር ወደ ሰራተኛ ነው የሚያጠጋጉት። ያኔ እሷናት ዛ እሷ እሷናት እንትን ያለችው ነው እንጂ ልጁ ልዩ እየወጡ ነው አይባልም ማለት ነው። እህቱ ናት የከፍተ የወሩ ነርግጥ፣ ግን ወደ እኔ ነው የሚያጠጉት። አላተ እንደዚ ያለ ከክፉ ነገር ብቻ ይጣብቅ ማለት ነው። ከዛ ልዩን ይዤ በሩ ብዬ ማለት ነው

የሆነ እንደዚያ ያለ ነገር ሲፈጠር ይህን ሁሉ በቤተሰብ ሳናይ በጣም ይከብዳል ማለት ነው። እና በቃ የሆነ ቤተሰቦች ናቸው መጥቶ የተገረጡብኝ። ይህን ሁሉ ተቀምጬ በቃ ቤተሰቦችን ሳላያቸው ብዬ በቃ ጣይ ኑሮ በጣም እኔ ከራ መሬቱን ማየት አልቻልኩም። በቃ መሬቱን የዞረብ ማለት ነው። ከዛ ቆጭ ብዬ ሴልዩ የምላቅሶ ልጅቱ ደግሞ ልጅሽ ሞቶ ነበረ ስትላት ልጅሽ ሙቶ ነበር እናት ስትል፣ ልጁ ሙቷል ያለች አመሳት ሴትዮ እረይ፣ እሱ አለቅሶ፣ እኔ ለቅሶ፣ ልጆቹ ለቅሶ፣ ልጁ እኮ እኔ ያቀፍረዋለሁ ማለት ነው። እሱም ደንግጦ ልጁ አንገት የስረች ጎጥ ከዛ ሴትዮም ለቅሶ፣ እረይ፣ እኔም ለቅሶ፣ ልጆቹም ለቅሶ፣ እኔ ልቤ በቃ ፍሰሳለ በድንጋጤ ማለት ነው። ከዛ ልጅቱም ብቻ ውሃ ስጪ ነ አልኳት። ከዛ ውሃ ማፈሰሱ በዘምዘም ውሃ ትጠጣ አልሐምዱሊላህ እንትና አለልኝ ማለት ነው። ግን እስከ ሶስት ቀን ድረስ ማና አሁን ራሱ ሰዋረ የሆነ በቃ አይምሩ በቃ የሆነ እንዲህ ወይን ላሂላዚም እንደው አላህ ነው የጠበቀኝ። ሮመዳን ሰዲቃ ምናምን ሰዲቁ እያሉን ሴትዮዋ መስጊድ ሐረም ላይ ማለት ነውና የሴትዮዋ ታል ለየህቷ ላይ እሱ ሰደቃ ለሰድቅላችሁ ብር ታመጣላችሁ ምናምን ያ ሰደቅላነሽ ምናምን ብለን ሰደቃ ምናምን ሰደቃ ሰደቃ እውነትም። በላን ያግድ ያል የሆነ ነገር ሲመጣ ሰደቃ በላን ያግድ ያል የሚሉት እውነት ነው። ወላሂ ያ ነው የጠበቀን ወላሂ ላዚም አላህ ጥሩ ነገር እያሰራን ማለት ነው። እና በቃ የሆነ እቤት ራሱ ገብቼ አይምሮ የጭራሽ ማረጋጋት አልቻለም። የሆነ ልጁንም ሳይ ለቅሶ በቃ ማለቴ ከባድ ነው፣ ከባድ ነው። ከዛ ሰውዬው አጥር እንዲያጥር ዙሪያ ጥምጥም ሆን ሄዴን እኔ እንዲያልከፍኳ አድርገን ብንነግረው በሩን እንግዲህ አንዴ የሆነ ላይ ጣበቀው ብሎ ዝም አለ። የሆነ ሞት ቢመጣ ግን መሽከዳ ነው ማለት ነው እና እኔ ምራሱ በጣም አይምሮ የተጨነንቆ ነበር። ውድ ሀገር የልጆች ከእንደዚ ያለ ልጅ ይዛቸው ምሰሩ አረብ ቤት ልጅ አለባችሁ። ብዙዎቻችን አሁን አረብ ቤት ስራ ልጅም ምን ይዘት ሰዎች አለን። እኔ ያው አልሐምዱሊላህ ስራ ያላትም ግን ሴትዮ ግን ስራም ባይኖራ ግን ብዙ ጊዜ ልጆቹ ሰራተኛ ጋር ነው እንደዚህ ታውቃላችሁ። አረቦቹ እንደዚህ ብዙም ለልጆቻቸው ቦታ አይኖራቸውም። ወይ ክላስ ያስገባቸው ወይ ሰራተኛ ጋር ነው ቁጭ ብሎ የሚሉት ማለት ነው። እና ራሳቸውን እየጠበቃችሁ ስሩ፣ ወደ ውጭም ስትወጡ ተጠንቀቁ። ወላይ በቃ የሆነ ፍይልታ ስራ ተፈታ ያለ አትቆም ማዲር በጣም ነው የምሮጠው። እና ልክ እንደዛ ነው የሆነብኝ። ልጁ አሁን ታስበው ራሱ በጣም አእምሮ ይዛበል ማለት ነው፣ የሆነ በቃ እኔ እንጃ ብዬ እንገራችሁ። እና ራሳችሁን ጠብቁ ውዶች። ወላይ ላዚም በጣም ከባድ ነው። ሳውዲ አረቢያ በጣም ከባድ ሀገር ናት እንደዚህ እንደ ማንኛውም ሀገር ከሀሳብ ምናምን የምታሳልፍ አይደለም። አላህ እንደዚህ ያለ ነገር ይጠብቀን ማለት ነው። በተረፈ እናንተ እንደው ምን አለ ያኔ ፍቅር ምናምን ትል ሆኖ 24 ሰዓት እየተሳሳተ